ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ በጋራዥ ውስጥ ቻርሊ ሚስቱ ሳራ ከዚህ በፊት እንደ ስጦት አድርጋ የሰጠችውን አንድ ፕሌንን እየጠገነ ይገኛል። ሳራም ወደዛ ከመጣች በኋላ በለንደን የሚደረግ አንድ ስብሰባ ስላለ እሱን ለመካፈል ስትል ወደዛ ልታመራ እንደሆነ ትነግረዋለች። ከሷ ጋር አብሮ እንዲመጣ ብትፈልግም ነገር ግን ቻርሊም ብዙ ስራዎች ስላሉበት ያንን ማድረግ እንደማይችል ይነግራታል። ከጊዜያት በኋላም ቻርሊ ወደሚሰራበት ወደ ሲአይኤ መስሪያ ቤት ያመራል። ወደ ክፍሉም ከመግባቱ በፊትም እሱ በሰራቸው የሴኩሪቲ መመርመሪያዎች የተለያዩ የምርመራ ደረጃዎችን እንደሁሉም ሰራተኛ ያልፋል። ለስራውም ከተቀመጠ በኋላ ኢንኩላይን ከተባለ ሰው መልእክት ይደርሰዋል። ይህም ሚጥራዊ ሰው ሲሆን ለአመታት ያክልም ከቻርሊ ጋር መልክት በመለዋወጥ ግንኙነት ነበራቸው። እንደተለመደውም አንድ ጥብቅ መረጃን ሊሸጥለት ይፈልጋል። ምናልባት ግን CIA ላይ ችግር ሊፈጠር የሚችል አይነት መረጃ መሆኑን ይነግረዋል። ቻርሊም ያሉበትን ቦታ ለመገመት ይሞክራል። የገመተውም ኢስታንቡል ነበረ። ቢሆንም ኢንኩላይን ግን ያለበትን ሊነግረው አልፈለግም። ፋይሉንም ከተቀበለም በኋላም ሊከፍተው ቢሞክርም ነገር ግን እንደሱ ያለ ጎበዝ ሀከር እንኳን ያንን ለመክፈት ከባድ እንደሚሆንበት

ምሳ ከበላ በኋላም ቻርሊ በድጋሚ ወደ ቢሮ ይመለሳል። ሳራም ደውላለት ለንደን እንደደረሰችም ትነግረዋለች። ቢሆንም ግን ያለችበትን ቦታ ትራክ ያደርግ ስለነበረ እሱ ከሷ በፊት ለንደን እንደገባች አውቆ ነበረ። ትኩረቱ እንዳለ ሚስጥራዊ ዶክመንት ላይ ስለነበረ እና ወደዛ መመለስ ስለሚፈልግ ብዙ አላዋራትም ነበር። ኮዱንም መስበር ስላልቻለም በመጨረሻ ብዙ ሰው ወደማይሄድበት ወደ አንድ ሚስጥራዊ ቦታ ላፕቶፑን ይዞ ይሄዳል። እዛም የተሻለ ሲስተምም ስለነበረም ያንን የፋይሉን ኮድ ክራክ እንዲያደርግም ያግዘዋል። ደቂቃዎችንም ከወሰደበት በኋላም በመጨረሻም ፋይሉን ይከፍ ይከፍትለታል ይህም ፋይል የሚያስደነግጠው ነበረ ምክንያቱም እነዚህ ፋይሎች ጥብቅ ሚስጥርን የያዙ ፋይሎች ነበሩ አጥፍቶ ጠፊም ይዞት ነበረ ተብሎ ይታሰብ የነበረውን ቦምብ በትላልቅ የሲይ መሪዎች ትእዛዝ ተሰጥቶ የተደረገ ነገር እንደሆነ ይገነዘባል ከዜና ላይም የተቀዱ ቪዲዮዎችም ነበሩ። በሱም ላይ ወደ 150 የሚደርሱ ጥቃቶች የት የት ቦታ ላይ እንደደረሱም የሚያሳይ ነበር። የፈረንሳይና የዴኒሽ ኃይሎች ላይም የደረሰ ጥቃትም ከነሱ መሃል ይገኛል። የዚህ ሁሉ ስራ ትእዛዝ ሰጪና ዋናም የሲአይኤ አለቃ የሆነው ሞር ነበረ። የነ ቻርሊ አለቃም እሱ ነው። በዛን ቀማታ ላይ ቻርሊ ወደ ሳራ ለመደወል ይሞክራል። ነገር ግን ስልኳን አታነሳለትም ነበረ። ቢሆንም ግን መልእክት ካስቀመጠላት በኋላ በቀጣዩ ቀን ደግሞ ቻርሊ ወደ መስሪያ ቤቱ ያመራል። እዛም ሞር እየጠበቀው ነበር ያገኘው። ሞርም እሱም በመያዝ ወደ ራይን ይወስደዋል። እሷም በቅርቡ ዳይሬክተር የሆነች ሴት ነበረች። ለንደን ላይም አንድ አማጽያን ጥቃት እንደነበረም ከነገረችው በኋላም ከተጠቂዎቹ ሰዎች መካከልም አንዷ ሳራ እንደሆነችም ትነግረዋለች። ቻርሊን በመጀመሪያ ላምናቸው ፍቃደኛ አልነበረም። ወደ ሳራም ለመደወል ይሞክራል። ከዛም ግን ሞር ቲቪውን በመክፈት ስለ ጥቃቱ የተሰራጩ ያሉትን ዜናዎች ያሳየዋል። ሪፖርተሩም ወደ ሆቴሉ አራት አማጽያን እንደገቡና ምን አይነት ጥቃት እንዳደረሱ መናገር ይጀምራል። አራት ታጋቾችን ከወሰዱ በኋላም ነበረ ሁለቱን ታጋቾች የገደሏቸው። ከዚያም ሞር ከሴኩሪቲ ካሜራ የሚያገኙት የሳራንም ቪዲዮም ያሳየዋል። አደጋው በደረሰ ሰዓት ላይም በሆቴሉ የነበረውን ነውጥም በቪዲዮ ላይም ይመለከታሉ። ቻርሊም ወደ ቤቱ ባመራበት ሰዓት ላይ ብዙ ጋዜጠኞችና ፖሊሶች ቤቱ አካባቢ ነበሩ። ፖሊሶቹም እነሱን በማስቆም የሱ ጓደኛ ደግሞ ወደ ውስጥ እንዲገባም መንገዱን ያመቻችለታል። በቀጣዩ ቀን ቻርሊ አለቃው ሞር እና ካሌብን ስለተፈጠረው ነገር መጠየቅ ይጀምራል። ምክንያቱም በተፈጠረው ነገር ትልቅ ጥርጣሬ ውስጥ ገብቶ ነበር። አማፂያኑም በለንደን የሚገኙ ያን ሁላ ካሜራዎችን አልፈው ወደዚያ ሆቴል ውስጥ መግባታቸውም ጥርጣሬ ውስጥ ከቶታል። ሞር እና ካሌብም ስለተፈጠረው ነገር ተጨማሪ መረጃዎችን እንደሚያሰባስቡ ከነገረው በኋላ ወደ ቤቱ እንዲሄድም ይነግሩታል። በቀጣዩ ቀን ቻርሊ የሳራን ሬሳና እቃዎቿ ለመውሰድ ሲል ወደ አውሮፕላን ማረፊያው ያመራል ይቀራል። ቤት እንደደረሰ የሚይዘው የነበረውን ቦርሳ ሲመለከት ለሱ የገዛችለትን ስጦታ ይመለከታል። ይህም በሀዘን እንዲያለቅስም ያደርገዋል። ቤት መቀመጥም በሰለቸው ሰዓት ላይ ቻርሊ ወደ ስራ ቦታ ለመሄድና እዛ ምርመራውን ለመቀጠል ይወሰናል። በመጀመሪያ የሚያደረገው ነገር በሆቴሉ አቅራቢያ የሚገኙና በሆቴሉ ውስጥ ይገኙ የነበሩ ካሜራዎችን መጥለፍ ነበረ። ከዚያም አማጽያኑ ወደ ሆቴሉ ከመግባታቸው በፊትና ከገቡ በኋላ ያሉትን ቪዲዮች በሙሉም አሰባስቦ ለካሌብና ለሞር ማሳየት ይጀምራል። አራቱ አማጽያን የተጠቀሙት መኪና ራሱ የተሰረቀ ነበረ። ከዛ በተጨማሪም የጥገና አባላት በመምሰልም በሆቴሉ ጀርባ በኩልም ነበር የገቡት እና ምንም አይነት አሻራ እና ዲኤንያቸው እንዳይቀር በሚል ጥሩ የሚባል ጥንቃቄ ነበር ያደረጉት። በዛን ቀንም ኢምፓክት ኢንቨስትመንትስ ከሚባል በህንድ ውስጥ ከሚገኝ ድርጅት ጋር አንድ ቀጠሮ ነበራቸው። ቢሆንም ግን በመካከላቸው ክርክር ይነሳና ከነሱ አንደኛውም ተናዶ ስለነበረም እነሱ ላይ ከተኮሰ በኋላ ከዛ ሊወጡ ሞክረዋል። የሆቴሉ ሴኩሪቲም ይህንን ከተመለከቱ በኋላ ወዲያውኑ ለፖሊስ መረጃውን ልከዋል። አማጽያኑም ወደ ውጭ ዝም ብለው የሚወጡ ከሆኑ የሚያዙ መሆናቸውን በመገንዘብ ሆቴሉ ውስጥ ወደሚገኘው የስብሰባ ክፍል ይገባሉ። እዛም ታጋጆች በሚያደርጓቸው ሰዓት ላይ ሳራ ሌሎቹ እንዲያመልጡ እየረዳች ስለነበረ ከሌሎቹ ተለይታ ትወሰዳለች። ቻርሊ ድምፅና የፊት ምርመራቸውን በመጠቀም አራቱ አማጽያን ማን እንደሆኑ አውቋል። ሚሽካ ከሞስኮ ለሳውዝ አፍሪካ የሚሰራ የነበረውም ኦፊሰር የሆነው ላውረንስ፣ ነፍሰገዳዩ ሆረስትና ከዚህ በፊት የኢንቴሊጀንስ ኦፊሰር የነበረቸው ግሬቸን ነበሩ። ሪና ካሌብ ባገኘው መረጃ ምንም አይነት ስሜት ስላልነበራቸው ቻርሊ ቀድሞውኑ እንደሚያውቁ ይገነዘባል። ለቻርሊም እየሰሩበት እንደሆኑም ከነገሩት በኋላ ወደ ቴራፒስትም ይልኩታል። በቀጤው ቀን ቻርሊ በመታወቂያ ውስጥ የሆነ ቺፕ እንደብቆ ይሄዳል። የሴኩሪቲ ስካነሮቹም ዲቴክት ሳያደርጉትም ከዛ ላይ ያልፍ ችሏል። ቢሮውም ሲገባም የተላኩለትም ፋይሎች በሙሉ ሚስጥራዊ መንገድን በመጠቀም መረጃዎቹን ፕሪንት ያደርጋል። በዛን ቀን ማታ ላይ ቻርሊ ወደ አንድ ባር ያመራል። በሳንቲም የሚሰራውንም ዘፈን ማጫወቻንም አትኩሮም ይመለከተዋል። በገጠው ቀንም ፕሪንት ያደረጋቸውን ፋይሎች በመያዝ ወደ አለቆቹም ያመራል። ሞር የሰራቸውንም መጥፎ ስራዎችን በሙሉ እየተነተነ መናገር ይጀምራል። በሲሪያ ውስጥ የሚገኝ ሆስፒታልን ማፈንዳት፣ የመን ውስጥ የሚገኘውንም ቤዝ ማጥፋት፣ በሙሉ በሺዎች የሚቆጠሩ ሰዎችንም መግደል የሱ ስራም እንደሆነም ይናገራል። ስለዚህም ይህን መረጃ በመያዝ ወደ ዳይሬክተሯን ለማምራትና ከዛ በተጨማሪም እስዊቹን ማብራቱን ተከትሎ በየአምስት ሰዓቱም ያንን ኮድ የማያስገባ ከሆነም መረጃ ወደ ትላልቅ የዜና ጣቢያዎች እንደሚላክ በመናገር ያስፈራረዋል። ይሄ እንዳይሆን ግን በምላሹ ቻርሊ እነሱ የሚፈልገው ነገር ነበረ። ይህም የሲያይ ስልጠና የውሸት ፓስፖርት፣ ገንዘብ፣ ሽጉጥና ስለሳራ ገዳዮችም መረጃ እንዲሰጡት ነበረ። ይህን ካረጋጉ በኋላም ቻርሊ ወደ መኪናው ይመለሳል። በጭንቀቱ ምክንያትም ወደ ላይ ይለዋል። ቢሮው ውስጥ ሞርና ካሌብ ማውራት ይጀምራሉ። ሞርም አሁን ቻርሊ የተናገረው ስዊች እንዲሁ ለማስፈራራት ብሎ እንጂ የእውነት እንደሌለ ይናገራል። ቢሆንም ካሌብ ግን ለዛ ማስረጃ ስለሌላቸው ራሳቸውን አደጋ ውስጥ መክተት እንደሌለባቸው ይነግረዋል። እንዲሁ ለማስፈራራትም ከሆነም የተናገረው ያንን እንደሚያጣሩም ይነግረዋል። በዚህ መልኩም ስልጠና በሚወስድበት ቦታ ላይ አደጋ በማስመሰልም እንደሚገሉትም ይነጋገራሉ። ከጊዜ በኋላም ካሌብና ቡድኑ ቻርሊ ሚስጥራዊ የነበሩትን መረጃዎች እንዴት ኮፒ ሊያደርግ እንደቻለ መመርመር ይጀምራሉ። ስለ ስኪመር ቢያስቡም ነገር ግን ይሄ መሳሪያ በእነሱ ፒሲ ላይ እንደማይሰራ ይነጋገራሉ። ምናልባትም ይህንን የተጠቀመውም ፕሪንተሩ ላይም ሊሆን እንደሚችል ነው የጠረጠሩት። ቻርሊም ይህንን ያደረገው መረጃውን ወደ ፕሪንተሩ ከላከ በኋላ ማግኔቲክ ስትሪፕ የሚባለውን የዳታ ስቶሬጅ በመጠቀም ነበረ ፋይሎቹን ፕሪንት ሊያደርግ የቻለው። በመጨረሻም በካሜራዎቹ በመታገዝ ቻርሊ ማግኔቲክ ስትሪፑን ከየት እንደገዛው ይመለከታሉ። ቢሆንም እንዴት ወደ ሲአይኤ ህንፃ ውስጥ እንዳስገባውና እንዳስወጣው ምንም ሊገባቸው አልቻለም። ከዚያም ቡድኑ የቻርሊን ቤት መመርመር ይጀምራሉ። እናም ሁለት ጊዜም ወደ አንድ ባር እንደሄደም ይገነዘባሉ። ወደዚያ ባርም ለመመ መርመር በሄዱበት ሰዓት ላይ በሙዚቃ ማጫወቻ ውስጥ የነበረውን ሲዲ ያገኛሉ። እዛ ውስጥም ከተውት ሊያጫውቱት ሲሞክሩ እንጂ ነገር ግን የሚረብሽ ድምጽ ብቻ ነበር የነበረው። ስለዚህም ሲዲውን ብቻ ወስደው ከዛ ሄዳሉ። በሌላ በኩል ቻርሊ ወደ ሲአይ የስልጠና ማዕከል ያመራል። እዛም ኮሎኔል ሄንደርሰን እሱን ይቀበለዋል። በመጀመሪያ የሚያደረጉት ከርቀት የመተኮስ ለመምድን ነበር። ቢሆንም ቻርሊ ግን ጥሩ የሚባል ተኳሽ አልነበረም። ታርጌቱንም ለመምታት በጣም መቅረብ ነበረበት። ቢሆንም ወደ ቦምብ ወደ መስራት በሄድንበት ሰዓት ላይ ግን ቻርሊ በጣም ጎበዝ ነበረ የም ሄንደርሰንንም ያስገርመዋል። በቀጣይ ቻርሊ አዲሱን ማንነቱን ማጥናት ይኖርበታል። ሄንደርሰንም ጫና እያሳደረበትም አዲሱን ማንነቱን ከሱ ጋር እንዲዋሃድ ያደርጋል። በመጨረሻም አዲሱን ፌክ ፓስፖርት ሊቀበል ችሏል። በዚያን ቀን ማታ ላይ ሄንደርሰን ወደ ቻርሊ በመሄድ እሱ ገዳይ እንዳልሆነ ይነግረዋል። ቢሆንም ቻርሊ ግን እሱ የሚፈልገው ፍትህ ብቻ እንደሆነ ይናገራል። ከዚያም ሄንደርሰን ሽጉጡን አውጥቶ ለቻርሊ ከሰጠው በኋላ ደረቱ ላይም እንዲደቅንም ይነግረዋል። የቻርሊ እጆች ግን መንቀጥቀጥ አላቆሙም ነበረ። እናም በመጨረሻም ሽጉጡን ዝቅ ያደርገዋል። በቢሮ ውስጥ ኤጀንቶቹ በሲዲ ውስጥ የነበረውን መረጃ ዲክሪፕት ለማድረግ ብዙ ጊዜ ይፈጅባቸዋል። ከዚያም ቻርሊ ስለ ስዊቹ የተናገረው ነገር በሙሉ ለማስፈራራት ሲል እንደተጠቀሙ ይገነዘባሉ። ስለዚህም ወዲያውኑ ይህንን መረጃም እርስ በርስ ይከፋፈላሉ። ነገር ግን ቻርሊ እነሱን እየሰማቸው መሆኑን አላወቁም ነበረ። ከዚህ በፊትም በባጅ ውስጥ ደብቆ የገባው ቺምፕ ለእነሱ በሰጠው ዶክመንት ውስጥ ነበር የደበቀው። ይህም ደግሞ ድምፅ መቅጃም ነበረ። ሞርም ወዲያውኑ ወደ ሄንደርሰን ከደወለ በኋላ ቻርሊን እንዲያስረው ይነግረዋል። ቢሆንም ግን ቻርሊ ይህን ሰምቶ ቀድሞ ከነሱ አምልጧል። ስልኩንም ከዘጋ በኋላ ሞር ቻርሊ እነሱን ለመሰለል የሚጠቀምበትን ድምጽ መግጃ በዶክመንቱ ላይ ያገኘዋል። ከዚያም ለቻርሊ በቀጥታም ይህ ሀገር መክዳት መሆኑን ይነግረዋል። ቻርሊም ወደ ፕሌን ውስጥ ከመግባቱ በፊት ነበረ የድምጽ ማዳመጫውን የጣለው። ልክ ለንደንም እንደደረሰ የሚያደረገው ነገር ወደ ፓሪስ ማምራት ነበረ። እዛ መድረሱንም የእሱ መታወቂያ መረጃ ሲመጣላቸው ይገነዘባሉ። ስለዚህም ሞር ወዲያውኑ ሄንደርሰንን እንዲከተለው ይልከዋል። በፓሪስ ውስጥ ቻርሊ የሚቆይበትን የሆቴል ክፍል ይከራያል። ግሬቸን የተባለችው አንደኛው አማጺ በምትገኝበት አካባቢ ነበረ የሆቴል ክፍሉን የያዘው። እሷም እሱ ወደሚገኝበት አካባቢ በቀረበችበት ሰዓት ላይ ወዲያውኑ ስልኳን ይጠልፋል። ያንንም በመከተልም እሷን መከታተል ይጀምራል። ቻርሊም እስከምትሄድ ድረስም ይጠብቃል። ልክ እሷም በወጣችበት ሰዓት ላይ ወደ እሷ ቤት ለመግባት ይወስናል። የኦንላይን ቪዲዮንም በመጠቀም የቤቷን ቁልፍ ለመክፈት ይሞክራል። ከዚያም በአፓርትመንቷ ውስጥም ከዚህ በኋላ ያቀደቻቸውን ቀጠሮዎች በሙሉም ይመለከታል። ልክ በዛን ሰዓት ላይ በስልኩ ላይ የነበረው ትራከር ግሬቲን እየመጣች መሆኑን ያሳየዋል። ስለዚህ ምስክትመጣ ድረስ ደረጃው ላይ ሆኖ ለመጠበቅ ይወስናል። ልክ ወደ ቤትም በተመለሰችበት ሰዓት ላይ ሽጉጡን መተኮስ አልቻለም ነበረ። በዛም መጥፎ ስሜት እየተሰማው ስለነበረ ወደ ሆቴል ክፍሉ በማምራት ሳራ ከጎኑ ያለች አስመስሎ ማሰብ ይጀምራል። ከተረጋጋ በኋላም ግሬቲን ግድግዳዋ ላይ ለጥፎ የነበረውን እቅድ በመመልከት ወደ ሆስፒታል በየጊዜው እንደምትሄድ ይገነዘባል። ስለ ጤናዋም መረጃዎችን በሚ ሰበስብበት ሰዓት ላይ ያለባትን አለርጂ ይመለከታል። በቀጣዩ ቀንም ቻርሊ ብዙ አበቦችን ይገዛል። ከዚያም በካፌ ውስጥም ተቀምጦም ግሬቸን ወደ ሆስፒታል እስክትመጣ ድረስ ይጠብቃታል። ግሬቸንም ምርመራ እየተደረገላት በነበረ ጊዜ ላይ ዶክተሩ ኮምፒውተሩ መስራት ማቆሙን ይመለከታል። ስለዚህም እርዳታ ለመጠየቅ ሲል ከክፍሉ ወጥቶ ይሄዳል። ልክ በዛን ሰዓት ላይም ቻርሊ ልክ እንደ ዶክተር በመልበስ ወደዛ ክፍል ውስጥ ይገባል። በማሽኑ ውስጥም ግሬቸንን እንዲዘጋባት ካደረገ በኋላ እሷም ለመክፈት መታገል ትጀምራለች። ቢሆንም ቻርሊ ግን እሷን ችላ በማለት የእሷ አለርጂክ የሆነውን በአበባው ውስጥ ያገኘውን ዘር በመሳሪያው የሳበ እሷ ደም ትገኝበት ውስጥ መክተት ይጀምራል። ዶክተሩና ነርሷም የሚወጣውን ድምጽ ይሰማሉ። እዛ ለመግባት ቢሞክሩም ነገር ግን በሩ ተቆልፎ ነበረ። ክሬቸንም በአለርጂዋ ምክንያት እየተዳከመች ትመጣለች። እሱም ሆረስተን የት ሊያገኘው እንደሚችል ከነገረቸው እንደሚከፍትላት ይነግራታል። ምክንያቱም ሳራ ላይ እየተኮሰው ያ ሰው ነበረ ነበር። አለርጂዋ ግን ግሬቸንን እንድታወራ የሚፈቅድላት አልነበረ። ስለዚህም ቻርሊ በሩን ይከፍትላታል። ቢሆንም ግን ግሬቸን ይህን እድል በመጠቀም ገፍትራ ትጥለዋለች። ከዚያም በክፍሉ ውስጥ መደባደብ ይጀምራሉ። ቻርሊ ሽጉጡን ቢያወጣም ነገር ግን ግሬቸን ትጥለውና ከክፍሉ ማምለጣ ትወጣለች። ተስፋ የቆረጠው ቻርሊም እሷን ለመግደል መከታተል ይጀምራል። ቢሆንም ከመተኮሱ በፊት ግን የሚመጣው መኪና ይገጫታል። በተፈጠሩ አደጋ ቢደነግጥም ነገር ግን ቻርሊ ወደ ሬሷ በመቅረብ ይዘ የነበረችውንም ስልኳንም ይወስዳል። ከዚያም ለብሶ የነበረውንም የዶክተሮቹን ኮት በመጣል እየሮጠ ከዚያ ያመልጣል። ወደ ሆቴሉ ክፍል ውስጥም ከገባ በኋላ እቃዎቹን በሙሉ ይወስዳል። በዛን ቀን ማታ የባስ ትኬትን በመቁረጥ ወደ ማርሴልም ያመራል። የግሬቸን ሞት በመጨረሻ ወደ ሲያዮች ጋር ይደርሳል። ኦብራየንም ለዚህ ጥያቄ ቢኖራትም ነገር ግን ሞር በራሷ ሰዎች እንደተገደለች ይነግራታል። በዛን ቀን ማታ ላይ ቻርሊ በግሬቸን ሞት ራሱን ጥፋተኛ እያደረገ ስለነበረ ከዛ ስሜት ለመውጣት ሲል ወደ መጠጥ ቤት ያመራል። ከሰዎቹ መሃልም ሳራን ስትደነስ ያያትም ይመስለዋል። ቢሆንም ግን እሷን ትመስላለች እንጂ ሳራ አልነበረችም። ከዚያም ቻርሊ ሄንደርሰንን ከሰዎቹ መካከል ሊመለከተውና ወደዛ ለማምለጥ መሮጥ ይጀምራል። ሮጦም የገባው ወደ ሌላ ባር ውስጥ ነበረ። እዛም ውስጥ ለመደበቅ ቢያስብም ነገር ግን ሄንደርሰን ተከትሎት እዛም ይመጣል። ስለዚህም ቻርሊ ወደ መታጠቢያ ቤት ውስጥ ይገባል። ከዚያም በሩን ቢቆልፈውም ነገር ግን ከዛ ባር ውስጥ መውጫ መስኮት ሽንት ቤት ውስጥ አልነበረም። ስለዚህም ቻርሊ ምርጫ ስላጣ ከዛው ሽንት ቤት ይወጣል። ከሄንደርሰን ጋርም ከተቀመጠ በኋላም ሄንደርሰን እሱን ሊያገኙ የቻለው የግሬተንን ስልክ በመጥለፍ እንደሆነ ይነግረዋል። ከትንሽ ንግግር በኋላ ቻርሊ ስልኩ ላይ የነበረውን ሰዓት በማሳየት ከዚህ ቀጥሎም ሽንት ቤት ውስጥ በተፈጠረው ፍንዳታ ምክንያት ሄንደርሰን አምልጦት ይሄዳል። በባር ውስጥ የነበሩትም ሰዎች ድንጋጤ ውስጥ ስለነበሩም ሄንደርሰን በድጋሚ ቻርሊ ሊያገኘው አልቻለም። የግሬቸንንም ስል ከዚህ በኋላ መከታተልም አልቻለም። በገጠው ቀን ቻርሊ ወደ ኢንኩላይን መልእክት ይልካል፣ እርዳታም ከጠየቀው በኋላ ወደ ቱርክ በካርጎ ፕሌንም ያመራል። ኢስታንቡል እንደደረሰ ወደ ተቀጣጠሩበት ሬስቶራንት ውስጥ ይገባል። የአንድ ሰው ስልክም ሲጠራም ተመልክቶም ያ ሰው ኢንኩላይን እንደሆነም ያስባል። ወደ እሱ ሊቀርብ ባለ ሰዓት ላይ ግን አንዲት ሴት አስቆመውና ስልኩን እንዲያጣራም ትነግረዋለች። ቻርሊም ከሬስቶራንቱ በሚወጣበት ሰዓት ላይም ተከትለው ኢንኩላይን እንደሆነች ትነግረዋለች። ስለሚስቱም ሁሉንም ነገር እንደምታውቅም ከነገረችው በኋላ ኮፍያውን የያዘችው ዘንቢል ውስጥ እንዲከት አድርገው ለግብይት የመጣም እንዲያስመስልም ታደርገዋለች እንዳይከታተላቸውም ከተለያዩ በኋላ በጋራዥ ውስጥ ደግሞ በድጋሚ ይገናኛሉ። ከዚያም በመኪናዋ ወደ ቤቷም ተወስዷለች። በጉዟቸው ላይም ከስድስት ዓመት በፊት ባሏ እንደሞተ እሷም ሀከር እንደሆነች ትነግረዋለች። እሱም የሲአይኤ ኤጀንት የነበረ ሰው ሲሆን ከዛ በተጨማሪ ለሩሲያዎች ይሰራ ነበረ። ትክክለኛው ኢንኩላይንም እሱ ስለነበረ ብዙ ነገሮችን አስተምሯታል። ፖሊሶች እንደሚሉት ከሆነም የሞተው ከመስኮት ላይ ወድቆ ነበረ። ቤቷ እንደደረሱም አሁን ራሷን ለመደበቅ ስትል የምትጠቀመው ቤት ይህንን እንደሆነ ትነግረዋለች። ሶስት ዓመትም እዚህ የቆየች ሲሆን ከፖሊሶች ጋር መታከል ሰልችቷታል። እናም ሩሲያዎችም እሷን ለመግደል የሚመጡም ከሆነም እዚሁ ባላት ሽጉጥ ራሷን እንደምታጠፋም ትነግረዋለች። እዚያም ስለ ኬዙ ማውራት ይጀምራሉ። ሆረስት ለሞር የተለያዩ ነፍሰ ገዳዮችን የሚቀጥርለት ሰው ነበር። ሎረንስ ደግሞ መሳሪያዎችን አከፋፋይ ሰው ሲሆን እንኩላይንም መሳሪያ ሻጭ በመምሰል እሱን ለማግኘት እንደምትሞከር ትነግረዋለች። በመጨረሻ ሚሽካም አለ። ብዙ ጊዜ ጉብኝት የሚያደርግ ሰው ሲሆን በየሄደበት ቦታም ፎቶ ያነሳ ነበረ። ፎቶዎቹንም በቀስታም ከመረመሩ በኋላ አብረውም አንዲት ሴት እንዳለች የሚገነዘባሉ። ፊቷንም እስካን በማድረግ የኢንስታግራም አካውንቷን ያገኛሉ። በዚህ መልኩ የምትገኘው ስፔን ውስጥ እንደሆነ የሚገነዘባሉ። በገጠው ቀን ካሊብ ለቡድኑ ቻርሊ ለማግኘት አማጽያኖቹን መከታተል እንደሚችሉ ይነግራቸዋል። በቀጣይ ኦብራያን ከሞር ጋር ተቀምጣ ምሳ በሚበሉበት ሰዓት ላይ ያለሷ ፈቃድ ትዕዛዞችን መስጠቱን እንዲያቆም ትነግረዋለች። እሱም ከዚህ በፊት የነበረው አለቃው ይህንን አይነት ነገር ይናገር ስለነበረ ተመሳሳይ ምላሽን ይሰጣታል። ከብራያን ጋርም የነበራትን ቆይታም ከጨረሰች በኋላ ወደ መኪና ስትመለስ የእሷ ረዳት ሄንደርሰን በስፔን እንደሚገኝ ይነግራታል። ወደዚያ ሄደው ሞር ኮት እንደሆነም ያረጋገጡት። ስለዚህም እሷም የራሷን አንድ ኤጀንት ወደዛ ሄንደርሰንን ለመከታተል እንዲሄድም ታደርጋለች። ይበንድ እንዳለ ቻርሊ ናይንኩላይን ሚሽካን የአንድ የሆቴልን ሴኩሪቲ ካሜራን በመጥላፍ የት እንዳለ ያገኙታል። ከዚያም ቻርሊ ወደ ማድሪድ ካመራ በኋላ ሚሽካን ለማግኘት እዛ ሆቴሉ ሆቴል ውስጥ ይቆያል። ሚሽካም መዋኘት እንደሚወድም ከተገነዘበ በኋላ ይዋኝ የነበረው ደግሞ ሁለት ሆቴሎችን በሚያገናኝ በአንድ በመስታወት በተሰራ ገንዳው ውስጥ ነበረ። በተመሳሳይ ጊዜ ሄንደርሰንም ቻርሊ ያለበትን ቦታ እያጣራ መከታተሉን አላቆመ። በቀጣይ ቻርሊ ሚሽካን ሊያጠፋበት የሚችለውን መሳሪያ መገንባት ይጀምራል። እናም በሆቴል ውስጥ የሚደብቀዋል ሚሽካን በሚከታተልበት ሰዓት ላይ፣ በሌላ በኩል ሄንደርሰን ደግሞ እሱን እየተከታተለው እንደነበር አላወቅም። ነገር ግን ቻርሊ በባሩ ውስጥ አንድ የሚያጠራጥር ሰው ተመልክቷል። ይህንንም ሰው ከዚህ በፊት ተመልክቶት እንደነበረም አይነት ነ በር የሚያስበው ። ስለዚህም ኢንኩላይን ስለዚህ ሰው እንድታጣራለት ይነግራታል። እሷም የሰውየውን ፊት እስካም በማድረግ የሲአይኤ ኤጀንት እንደሆነ ተገንዝባለች። ከዚያ በተጨማሪም በካሜራ ውስጥ ሄንደርሰንንም ትመለከተዋለች። ከዚያም ቻርሊ ቶሎ እንዲሄድ ነበር የነገራቸው፣ ቢሆንም ቻርሊ ግን በእቅዱ መሰረት ስለሚሄድ ከዛ ለመውጣት አላሰበም። ሚሽካም ወደሚዋኝበት ገንዳ ባመራበት ሰዓት ላይ ቻርሊ ተከትሎት ይሄዳል። ሆረስትንም የት ሊያገኘው እንደሚችልም ይጠይቀዋል። የማያወራ ከሆነ ግን ገንዳውን እንደሚያጠፈው ይነግረዋል። ሚሽካ ግን አላመነውም ነበር። ስለዚህም በተቃራኒ አቅጣጫ ከዛ ለመውጣት በሚ ኝበት ሰዓት ላይ ቻርሊ በተኑን ይጫነውና የገንዳው መስታወትም እንዲሰነጣጠቅና እንዲሰባበር ያደርገዋል። ምንም እንኳን ሚሽካ ከዛ ለመውጣት በፈጣኑ መዋኘት ይጀምር እንጂ እዛ ሳይደርስ ግን መስታወቱ ተሰባብሮ እሱንም ወደ መሬት ይፈጠፍጠዋል። ውሃውም መንገዱንም ያጥለቀልቃል። ከዚያም ኢንኩላይንም ለቻርሊ እነ ሄንደርሰንም እየመጡበት እንደሆነም ትነግረዋለች። ከዛ እንዲያመልጥም ጥሩ አቅጣጫንም ትሰጠውና እሱም ሲያመልጥ ሄንደርሰንም ይከተለዋል። ሊይዘውም ትንሽ በቀረው ሰዓት ላይ በኦብራይን ተልኮ የነበረው ሌላኛው ኤጀንት ሄንደርሰንንም ይመተዋል። ሁለቱም በልብስ ማጠቢያው ክፍል ውስጥ መደባደብ ይጀምራሉ። ቻርሊም ከክፍሉ ውጪ ሆኖ ነገር ግን በመስታወቱ የሚያደርጉትን ድብድብ ይመለከታል። ሄንደርሰንም የዛን ሰው ጭንቅላት ወደ ልብስ ማጠቢያ ውስጥ ሊከተው ይሞክራል። ነገር ግን ኤጀንቱም ሽጉጡን በመውጣት ሄንደርሰን ላይ ተኩሳል። ቢሆንም ሄንደርሰን ግን ሽጉጡን ከሱ በመቀማት እሱም ተኩሶበት ይገለዋል። ከዚያም ቻርሊ ሊረዳቸው ያስብና ነገር ግን ኢንኩላይን እንዲያመልጥ በምትነግረው ሰዓት ላይ ወዲሁኑ ከዛ ሮጦ ይሄዳል። በቀጣዩ ቀን ኦብራያን ሞር ወደ ቢሮ እንዲመጣ ተነግረዋለች። ስለ ቻርሊም ነበር የጠየቀችው። ሞርም ሚስቱ ስለሞተችበት እረፍት ላይ እንደሆነ ይነግራታል። ቢሆንም በሆቴል ክፍሎች ውስጥ ግን እንደነበረ የሚያሳየውን ማስረጃ ታሳየዋለች። ይህ በእንዲህ እንዳለ ካሌብና ቡርኖ ቻርሊ በፎቶ ላይ ያደረገውን የጆሮ ማዳመጫ ከተመለከቱ በኋላ እሱን እየረዳው ያለ ሌላ ሰው እንዳለ ይገነዘባሉ። ከዚያም የቻርሊን ሚስጥራዊ ምልልሶችን ከተመለከቱ በኋላ መልእክቶቹን የሚላላከው ከኢንኩላይን ጋር እንደሆነ ይገነዘባሉ። ከረጅም ምርመራ በኋላ የሞተውን ኤጀንት የኢንኩላይንን መረጃ ይገኛሉ። እሱም ስለሞተ ምናልባት ሚስቱ በሱ ቦታ ተክታው እየሰራች እንደሆነም ያስባሉ። በዚያን ቀን ማታ ኢንኩላይን እና ቻርሊ ፍርሃታቸውን ለመቀነስ ሲሉ ጎን ለጎን ይተኛሉ። ቢሆንም የኢንኩላይን እርግብ በምትጮህበት ሰዓት ላይ ወዲያውኑ ይነቃሉ። በካሜራው እንደሚመለከቱትም በብዛት የሚቆጠሩ ኤጀንቶች ወደ እነሱ ጋር ተልከው ነበረ። ሁለቱም በግድግዳዎቹ መሃል በተሰራውም ዋሻ ነገር ከዛ ለማምለጥ ይወሰናሉ። ቻርሊም በሰማዩ ላይ ያለውን ድሮን ይመለከታል። ኤጀንቶቹም ወደዛ ውስጥ ከመግባታቸው በፊት ከዛ ቦታ ለማምለት ችለዋል። ኮምፒውተሩን፣ በውስጡ ያሉትን ፋይሎች በሙሉ ደልቶም ይጨርሳል። በዚህ መልኩም ፖሊሶች ቢገቡ እንኳን በኮምፒውተሩ ላይ ሊያገኙት የሚችሉት ምንም አይነት መረጃ አይኖርም። በቀጣይ ሁለቱ የኢንኩላይንን መኪና ያገኛሉ። ነገር ግን ድሮኑ ይመለከታቸዋል። ፖሊሶቹም በተመለከቷቸው ሰዓት ላይ እነሱ ላይ ተኩስ ይከፍታሉ። ከዛ በተጨማሪም በጀልባም ይከተሏቸዋል። ከረጅም ጉዞ በኋላ ፖሊሶቹ መኪናው ላይ ጥቃት ያደርሳሉ። ይህም ኢንኩላይን ላይ ከባድ ጉዳት እንዲደርስባትም ያደርጋል። ቻርሊም ሌላ ምርጫ ስላልነበረው የእሷን አካል በሌላኛው መቀመጫ ላይ በማስቀመጥ መኪናውን አስነስቶ መጓዝ ይጀምራል። በዚህ መልኩም ከነሱ እይታ ውጪ እስኪወጣ ድረስ በመኪናው ያመልጣል። በቀጣይ መኪናውን በመኪና ማስቀመጫው ካስቀመጠ በኋላ ኢንኩላይንንም ይሰናብታታል። በቀጣዩ ቀን ቻርሊ ራሱን መሳሪያ አከፋፋይ በማስመሰል ላውረንስን ያገኘዋል። በመጀመሪያም እንዲገናኙ ቀጠሮን ነበር ያስያዘው። ከዚያም ቻርሊ ሌሎች ኤሌክትሮኒክስ እቃዎችን በመግዛት ወደ ሮሜኒያም ይጓዛል። በአንድ በተተወ ህንፃ ውስጥም ራሱን በመቅዳት በበርሊን የሚገኙ የሴኩሪቲ ካሜራዎችን ይጠልፋል። ከዚያም የሲያይ አባላትም በበርሊን ካሜራዎች በተመለከቱት መሰረት እሱን ተመልክተውት ስለነበረ እሱ በርሊን ያለ ይመስላቸዋል። ላውረንስ በተቀጣጠሩበት ቦታ ላይ በመጣበት ሰዓት ሰዓት ላይ አንድ ስልክ ተቀምጦ ያገኘዋል። ቻርሊም ሳጥኑን እንዲከፍትም ከነገረው በኋላ በከፈተው ሰዓት ላይ የተቀመጠውን ቦምብ ይመለከታል። የሚንቀሳቀስ ከሆነም ቦምቡም ይፈነዳ ይሆናል። ሎረንስም የሳራን ፎቶ በሳጥኑ ላይ በሚመለከተው ሰዓት ላይ ድንገት ቻርሊ ይመጣል። ሆረስት የሚገኝበትን ቦታም እንዲነግረውና ይህንንም ካደረገም ቦምቡን ዲአክቲቬት እንደሚያደርግለትም ይነግረዋል። ሎረንስም ሆረስት የሚሰራው በሩሲያ ውስጥ እንደሆነና ነገር ግን እቃዎቹን ለመውሰድ ሲል ወደ ወደቡ ብዙ ጊዜ እንደሚመላለስ ይነግረዋል። ከዚያም ቻርሊ ከሆረስቲ ጋር እንዴት መገናኘት እንደሚችል ይጠይቀዋል። ሎረንስም ሆረስት መረ መረጃዎችን የሚቀባበለው በተለየ ኮድ እንደሆነ ይነግረዋል። ሁሉም ስልኮችና ቁጥሮችም በሱ ስልክ ላይ የሚገኙ ነበር። ቻርሊም ወርውሮ እንዲሰጠውም ያደርጋል። ስልኩንም ከተቀበለ በኋላም ቻርሊ ከዛ ይሄዳል። ቦምቡም ወዲያውኑ ይፈነዳና ሎረንስንም ይገለዋል። በቀጣይ የሎረንስ ሞትም ወደ ሲያዮች ጋር ይደርሳል። ይህም ቻርሊ በሮሜኒያ እንደሚገኝ እንዲያስቡ ካደረጋቸው በኋላ ከዚህ በፊትም ሲመለከቱት የነበረው በበርሊን የሚገኘው ቪዲዮዎች በሙሉ ፌክ እንደሆኑ ይገነዘባሉ። በቀጣይ በሩሲያው ሆቴል ውስጥ ቻርሊ ሳራ አብራው እንደሆነች አድርጎ ማሰብ ይጀምራል። ከዚህ በፊትም ያመጣ ራሳችን ለተነም ስጦታ ይከፍተዋል። በውስጡም ትንሽ መልእክትም ነበረው። ጠዋት ላይ ወደ ወደቡ ካመራ በኋላ አንድ ምስጥራዊ መኪናን ይመለከታል። ለሆረስ ሰዎችም በኮድ መልእክት ይልካል። ስልኩንም የሚያጣራው ሰው ማን እንደሆነም ይመለከተዋል። ያንን ሰውም ከተከተለው በኋላም ፎቶም ያነሳዋል። ተጨማሪ መሳሪያዎችንም ከገዛ በኋላ ቻርሊ ወደ ሆቴል ክፍሉ ከተመለሰ በኋላ እነ ሆረስን የሚጠቀሙት ጀልባ የትኛው ጀልባ እንደሆነ ያጣራል። የምዝገባ ቁጥሩንም በመጠቀምም ጀልባው ከየት ወዴት እንደሚሄድም ይመለከታል። ከዚያም በቀጣዩ ቀን ጧት ላይ ቻርሊ ስራውን ሊሰራ በሄደበት ሰዓት ግን አንድ ሰው ከኋላ ይመታዋል። ይህም ሳራ ከዚህ በፊት የሰጠችውን ስጦታም መሬቱ ላይ እንዲጥለው ነበር ያደረገው። ከዚያም ቻርሊ ወደ ጀልቦ ከተወሰደ በኋላ በመጨረሻም ሆረስትን ያገኘዋል። ቻርሊም ከዚህ በፊትም የደበቀውን ቦምብም አግኝተውታል። ከዚያም ሆረስት በድብቅ ሌሎቹንም ሲገል የነበረው ቻርሊ እንደሆነ እንዳወቀ ይነግረዋል። ይህም ማለት ፊት ለፊት ሰዎችን መግደል አይችልም ማለት ነው። ስለዚህም ለቻርሊ ሽጉጡን ከሰጠው በኋላ እንዲገለው ይጠይቀዋል። የሆነም ቻርሊ ግን ሊገሉ አልቻለም። ከዚያም ሽጉጡንም ያስቀምጣል። በድንገት ጀልባው ወደ ተቃራኒ አቅጣጫ መዞር ይጀምራል። ቡድኑም እየተፈጠረ ያለው ነገር አልገባ ይላቸዋል። ቻርሊም ጀልባውን የሚቆጣጠረው እሱ መሆኑን ከነገራቸው በኋላ ከዚህ በፊት በሲአኤ ውስጥ በእነዚህ ሲስተሞች ላይ ብዙ ስለሰራ ይህንን ሀክ ማድረግ ምንም እንዳልከበደው ይናገራል። ስለዚህም ጀልባውን አሁን የሚልከው ወደ ፊንላንድ ይሆናል። ከትንሽ ቆይቶች በኋላ የፊንላንድ ኔቪ እና ኢንተርፖል ጀልባውን ይከቧታል። ወዲሁኑም ሆረስትና ሰዎቹንም ያስሯቸዋል። ከጊዜያት በኋላ ኦብራየን በሲአኤ ውስጥ ትልቅ ቦታ ተሰጥቷቸው የሲአይኤ ሀብትንም ሲጠቀሙ የነበሩና መጥፎ ስራን ሲሰሩ የነበሩ ሰዎችን በሙሉ እንዳሰሯቸው ለጋዜጠኞቹ ገለጻ አንታደርጋለች። ኤንደርሰንም ድንገት ሄዶ ቻርሊን ያገኘዋል። እናም ላደረገውም ነገርም እንዳቆራበትም ይነግረዋል። የሳራንም መቃብር ከጎበኘ በኋላ ቻርሊ ወደ ቤቱ ያመራል። ያንን ፕሌንም በመጠቀምም ወደ ሰማይም ይበራል። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።